እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። እያስፈራሩኝ ያስፈራሩን እንገል እፎይ፣ የሚቀጥለው አምስት ዓመት ኢትዮጵያን ያስተራጥራ። ይሄንን ቪዲዮ በምስሉ ላይ ለምትመለከቱት እና ሌሎችም ሙስሊም ወንድም እህቶቻችን፣ ትልልቅ ፎሎወር ያላቸው ነገር ግን የነቢዩ መሰደብ አለይሂ ሰላቱ ወሰላም የማያሳስባቸው ሰዎች አድርሷቸው። አሰላሙ አለይኩም ወረህመቱላህ። በዚህ ረመዳን ስለግለሰቦች ባላውራ በጣም ደስ ይለኝ ነበር፣ ግን ግድ ሆነ።

በሙሉ ማለት ነው ይመለከታችኋል። ሱብሃናላህ ከእምነታችሁ በላይ ሌሎችን ጥቅማጥቅም የምታስቀድሙ እንግዲህ ሰዎች ማለት ነው። ይህ ግለሰብ ሙስሊም ነው፣ ነገር ግን ከመግቢያው ራሱ እንደተመለከታችሁት ብዙ ነገር ቀባጥሯል። በኋላ ቪዲዮ እንግዲህ እንመለከታለን። የተለያዩ ወንድሞቻችንም ደግሞ አስተያየት ሰጥተውበታል ማለት ነው። ሙስሊም ሆኖ ነገር ግን ከሰሞኑ ጋር ተያይዞ እፎይ ነቢያችን ሰለላሁ ዓለይሂ ወሰለም ተሳድቦ ነበረ። ነገር ግን እሱ ደግሞ ቅጣት ጌም ምናምን ተጫውቶ በዚህ ደረጃ እፎይን ሲያመሰግን ነበረ። ቅጣቱ ማለት ነው ሱብሃነላህ። እፎይ ጀግና ነው። እፎይ ለቀጣይ አምስት ዓመታት ሀገርን ይገዛል ብዙ ነገር ሲል ነበረ። ሱብሃነላህ ነቢያችን ሰለላሁ ዓለይሂ ወሰለም እኛ ከራሳችን ከነፍሶቻችን ከቤተሰቦቻችን በላይ ከእናት አባቶቻችን በላይ እንወዳቸዋለን። አላሁማ ሰሊ ወሰሊማላይ ሲናማመ ላ ሰለም። ሁላችሁም ሰላዋት እንድታወርዱ እንፈልጋለን። ነገር ግን በጥቅማ ጥቅም ነቢያችንን መሸጥ፣ በጥቅማ ጥቅም እስልምናችንን ማርከስ፣ በዚህ ደረጃ እንዴት ይታያል? ያጀማ ሱብሃናላህ፣ ወላሂ ከልቤ ነው ያመመኝ። በጣም ያሳፍራል፣ በጣም ያሳዝናል። ሙስሊም ሆናችሁ ሙስሊም ሆናችሁ ለሙስሊሞች የማትጠቅሙ ወይም ድምፅ የማትሆኑ ከሆነ ሶሻል ሚዲያ በተለይ ይዛችሁ ማለት ነው እባካችሁ፣ ካልሆነ ዝም በሉ ከቻላችሁ ደግሞ ለሙስሊሞች ድምፅ ሆኑ። በዚህ ደረጃ ግን እንደዚህ መሆን እጅጉን እጅጉን በጣም የሚያሳዝን በጣም የሚያሳፍር ነገር ነው። ወላሂ ከልቤ ነው የቆሰርኩት፣ ከልቤ ነው ያመመኝ እና በዚህ ደረጃ እንደዚህ ለጥቅማጥቅም ለፎሎር ገብቷቸው አላርላ። ነገ ሞት አለብን፣ አላህ እንፍራ። የምናፍርበትን ቪዲዮ አንልቀቅ። ነገ አላህ ፊት የሚያስጎንብሰን ነገር ማለት ነው ያ ጀማ። ብዙ ተግባር እንፈጽማለን፣ ነገር ግን ይሄ እንጃማ ስብናላህ ወላ፣ ከልቤ ነው በጣም ነው የተናደርኩት። ስሜት ያለው ይቅርታ። ለማንኛውም ይህን ቪዲዮ ለሙስሊሞች እንድታደርሱ። እንደዚህ አይነት ጸያፍ አስተሳሰብ ያላቸው የሌሎች እምነት ተከታዮች ራሱ በራሳቸው ወገኖች እየተጠሉ ለሙስሊሞች ድምፅ ሆነ ማለት ነው ነገር ግን በራሳቸው አንዳንድ ጸያፍ አስተሳሰብ ባላቸው ተቃውሞ እየደረሰባቸው በሰብስክራይባቸው እየመጡ እሸቱን እራሱ ማለት ነው። እንዲሁም ደግሞ በወገናቸው በዙሪያቸው ባለው ሰዎች እየተጠሉም ጭምር ድምፅ እየሆኑ ያለበት፣ ከቻልን ለእስልምናችን ድምፅ ካልቻልን ደግሞ ዝም ብለን አርፈን እንቀመጥ። ነገር ግን በጣም የሚያሳፍር ነው ለጥቅማጥቅም ብለን እስልምናችንና ነቢያችን ሰለላሁ ዓለይሂ ወሰለምን እንግዲህ ማርከስና መሸጥ በጣም የሚያሳፍር የሚያሳዝን ተግባር ነው። አላህ ልቦና ይስጥህ ነው የምለው። እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። እያወረኑ እያስፈራሩኝ እንገላለን፣ እናርዳሃለን እያሉኝ። አዎ ገዳዮች ናቸዋ። የሚቀጥለው አምስት ዓመት ሪከርድ ሪከርድ ይገዛል እፎይ የሚቀጥለው አምስት ዓመት ኢትዮጵያን ያስተዳድራል። ይህንን ቪዲዮ በምስሉ ላይ ለምትመለከቱትና ሌሎችም ሙስሊም ወንድም እህቶቻችን ትልልቅ ፎሎወር ያላቸው ነገር ግን የነቢዩ መሰደብ አለይሂ ሰላት ወሰላም የማያሳስባቸው ሰዎች አድርሷቸው። ሙስሊም ወንድሜ ነህ አከብርሃለሁኝ። አንዳንዴ ጥሩ ቦታዎች አገኘሃለሁኝ። እንዲሁም ደግሞ አንዳንዴ የረከሱ ቦታዎች ላይ ምራስን ታረቅሳለህ። ጥሩ አይደለም። አንተም እዚህ ሶሻል ሚዲያ ላይ የምታገኙት ቁራጭ ሳንቲም በልመና የምታመጡት ገንዘብ ከነቢዩ አለይሂ ሰላቱ ወሰላም ክብር እንዴት ሊበልጥባችሁ ይቻለ? የክርስቲያን ወገኖቻችን እንኳን ድምጽ በሆኑላቸው እየታሙ በሰብስክራይበራቸው እየተዛተባቸው በሃይማኖታቸው እንደረከሱ ተደርገው እየተወራባቸው እያያችሁ እንኳን እናንተ በነሺዳ ነው መሐመድዬ ብላችሁ አግበስ ብሳችሁ ያለፋችሁት ይመቻችሁ። በዚህ ልክ እንዴት ትረክሳላችሁ? አንተ በዚህ ልክ እንዴት ትረክሳለህ? ከዚህ ቲክቶክ ላይ ለምን የምታገኘው አበባና ምናምን ገለመሌ ቢቀርብህ ነበር የሚሻለው። ስለዚህ የማይሆን ነገር አታድርጉ። ለነብዩ አለይሂ ሰላቱ ወሰላም የማይሆን ስምን ሲሰጡ እያያችሁ አንተ እኔ በአንተ ቦታ በሆን ጌሙን ተጮች የተሸነፍኩት ቢሆን ኖሮ የማገኘው ሳንቲምም ቅጣቴም በአፍንጫው መተከል ይችላል ከነብዩ አለይሂ ሰላቱ ወሰላም ስለማይበልጥ ማለት ነው። አንተ ነብዩን የሰደመን ሰው ጀግና ብለህ ለምታገኘው ለምትለቃቅመው ለምትቃርመው ሳንቲም ስትል ነብዩን ትሸቃለህ? በጣም ነው የሚደብረው። ይህንን የወረደ ተግባር የምትሰሩ ወንድምና እህቶች ራሳችሁን ኦዲት ብታደርጉ ራሳችሁን ብትመለከቱ ደስ ይለኛል። ነብዩ አለይሂ ሰላት ወሰላም ከኛ በምንም ነገር በምንም ነገር የምናወረድራቸው አይደሉም። ሰለላሁ ዐለይሂ ወሰለም አንተ ምንም ብትል ምንም ባትል ምንም አትጨምርም፣ ምንም አታጎርልም። ግን ለነፍስህ የተወሰነ ነገር እስቲ የሆነ ነገር አድርግ። አንተ እዚህ ሶሻል ሚዲያ ላይ የምትቃርመው ሳንቲም ቢቀርብ ነው የሚሻለው። ወላሂ ወዳደር አትሆን ሀቢቢ፣ ጥሩ አይደለም። ስለዚህ ለአኺራ ቤተ የተሻለ ነገር ብታደርግ ጥሩ ነው ብዬ አስባለሁኝ። በምትቃርመው ሳንቲም አትታለል ነው። እግረ መንገዳችሁን ደግሞ ትልልቅ ፎሎወር ያፈራችሁ ሰዎች እነ ፎሎወሮቻችሁ አሳስቧችሁ በጣም ትልልቅ ሰብስክራይበር የዩቲዩብ ሰብስክራይበር ያላቸው ክርስቲያን ወገኖቻችን ምን ያክል ሰፖርት ሲያደርጉ ምን ያክል ድምፅ ሲሆኑ እንደነበረ አስተውላችኋል። ምንም እንኳን ጥፋት አጥፍተው ቢሆን ማለት ነው፣ ከዚህ በፊት ያጠፉት ጥፋቶች አሉ። ነገር ግን አሁን ላይ ድምጽ እየሆኑ ይገኛሉ። እናንተ ለምንድን አፋችሁን ለጉማችሁ? ቲክቶክ ላይቭ ላይ የምትቃርሙት ጥያቄ ነው። መልስ ካላችሁ መልሱ። السلام عليكم ورحمه الله በዚህ ረመዳን ስለ ግለሰቦች ባላውራ በጣም ደስ ይለኝ ነበር፣ ግን ግድ ሆነ። ይህንን ልጅ ብዙዎቻችሁ ታውቁታላችሁ። ላይቭ ላይ የተናገረው ሰሞኑን አንድ የተናገረው ነገር አለ። ከዛ ጋር ተያይዞ ብዙዎች ቪዲዮ ሰርቶብኛል፣ መተው አልመከሩኝም ምናምን የሚል ነገር አንስቷል። ሙስሊሞችን ይቅርታ አልጠይቅም፣ እንደውም ሙስሊሞችን ወክዬ ነው ጌም ስጫወት የነበረው፣ ሙስሊሞች መጥተው ሰፖርት ሊያደርጉኝ ይገባ ነበር የሚል ነገር አንስቷል። ዋናው ነገር ሰዎችን ይቅርታ መጠየቅ አይደለም። በነገራችን ላይ ብራዘር ዋናው ነገር ወደ አላህ መመለሰህ ነው። በዚህ እንደዚህ አይነት ስህተቶች በጣም ብዙ ናቸው። ሲቀጥል እኔ አንድ እፎይን አዲስ አበባ ውስጥ እኔ ልደባደበው ሳባሮ ነበር ቪዲዮ አለኝ ብላል። እስኪ ያንን ቪዲዮ እኔ ፈልገዋለው አሳየን አሳየን። እኔ ካሁን በኋላ ግን ያው አድርሱለት ሙስሊሙ በሚታገለው ትግል ውስጥ ገብተህ እንደ አንድ ሙስሊም ወንድም መታገል ከቻልክ ታገል። ካልታገልክ ግን ሙስሊሙን የሚያደክም ቀስ የሚሰብር ነገር የምታደርግ ከሆነ ሙስሊሙ አንተን ጌም ላይ መጥቶ ሰፖርት ማድረግ አይደለም፣ አካውንትን ያዘጋባል። ተግባበና አ ይቅርታ መጠየቅ አለመጠየቅ አይደለም፣ ግዴታ አይደለም እኛን ይቅርታ መጠየቅ። አላህን ይቅርታ ጠይቀ ወደ አላህ ተመለስ። የረሱል ጉዳይ ነው። አንዳንዶቻችሁ ደግሞ አታላዝኑ። ሁሉንም ሰው ማስደሰት አትችሉም። እዚህ ዱኒያ